እናንሳ ሳምሪ። እሺ እስቲ ቅድሜ ያላለ ሴቶች የተለያዩ ጉዳዮች አሉ። በተለየ ሁኔታ ትኩረት የሳቡ ነጥቦችን ብናነሳ በጣም አሪፍ ነው። ሶስት አራት ጉዳዮች ማንሳት እንችላለን፣ አጠር አጠር አድርገን። ሮኒ ስለ አርሰናል የሰጠው አስተያየት አለ፣ የሊዮኔል ሜሲ ጉዳይ አለ፣ የክርስቲያኖ ሮናልዶ ጉዳይ አለ እንደዚሁም ደግሞ ማንቸስተር ናይትድንም በተመለከተ የተወሰኑ ነጥቦች እናነሳለን። የተወሰኑትን አሁን። አዎ፣ ከሩኒ ጀምር ደስ ይለኛል። የአርሰናልን ጉዳይ በተመለከተ ያው በጣም የሚጠበቁ ብዙ ነገሮች አሉ። ምክንያቱም ሰሞኑን ከዋንጫ ፉክክሩ ጋር በተያያዘ የሰዎች አስተያየት ትንሽ የተከፈለ ይመስላል። የሰንደርላንድ ውጤት ስጋት የፈጠረባቸው ደጋፊዎች እንዳሉ ስናነሳ ነበር። ይሄ ለምን ሆነ በሚለው ላይ በቀደመው ፕሮግራማችን ሰፋ ያለ ማብራሪያ ሰጥተናል። ግን ሮኒ ደግሞ ጉዳዩን በተለየ መንገድ ያየው ይመስለኛል። ይህንን የሰንደርላንድ ውጤትን ሳይሆን የአርሰናል ደጋፊዎችም ሆነ ሌሎች እግር ኳስ የሚከታተሉ ሰዎች ከዚህ ከኢንተርናሽናል ብሬክ በኋላ አርሰናል የበለጠ ጠንክሮ የበለጠ ፈርጥሞ ነው የሚመጣው የሚል አስተያየት አላቸው። ይህንን የተናገሩት ዝም ብሎ አይደለም። የተጎዱት ተጫዋቾች ሙሉ በሙሉ በሚያስበል ሁኔታ ይመለሳሉ ተብሎ እየተገለጸ ስለሆነ ነው። በእርግጥ አርሰናል የተጎዱበት ተጫዋቾች ብዙ ናቸው፣ ግን እነዚህ ደግሞ ብዙ የሚባሉት ተጫዋቾችም ደግሞ ጠቃሚ ናቸው። የእነዚህ ተጫዋቾች መመለስ የአርሰናልን ውጤታማነት ከፍ ያደርገዋል ብለው የሚናገሩ ሰዎች እንዳሉ ሁሉ ዋይኒ ሮኒ ደግሞ ነገሩን ትንሽ ለየት ባለ መንገድ የተመለከተው ይመስለኛል። እኔ ሳየው እሱ የሚሰጣቸውን አስተያየቶች ስመለከ ነበርና ነበርና የአርሰናል ከባዱ ጊዜ አሁን ይጀምራል የሚል አስተያየት ሰጥቷል። ምክንያቱ ደግሞ ዋነኛው እነዚህ የተጎዱ ተጫዋቾች የሚመለሱ መሆናቸው ነው። ከኢንተርናሽናል ብሬክ በኋላ አርሰናል በሚያደርጋቸው ጨዋታዎች ላይ የነዚህን ተጫዋቾች አገልግሎት ማግኘት የበለጠ አርቴታንም ሆነ አርሰናልን ሊፈትነው ይችላል ብሎ እንደሚያምን ነው የተናገረው። ዋነኛው ዋነኛው ምክንያቱ ደግሞ የተጫዋቾቹ መመለስ የሚያመጣው ችግር አለ ብሎ ስለሚያምን ነው ይሄ። ይህንን ሀሳብ እሱ በተለየ ሁኔታ ሲያስረዳ ማይክል አርቴታ መልበሻ ቤቱን ለመቆጣጠር ሊቸገር ይችላል። ምክንያቱም ሁሉንም ተጫዋቾች፣ አሁን ከጉዳት የሚመለሱትን ተጫዋቾች እና አሁን ደግሞ እየተጫወቱ ያሉትን ያልተጎዱትን ተጫዋቾች በሙሉ አንድ ላይ ይዞ ወደ ሜዳ መግባት አይችልም። ባይጎዱ ኖሮ ተጫዋቾቹ አርሰናል የተትረፈረፈ አይነት ተጫዋቾች ያሉት ወይንም የስኳዱ በጣም ሰፊ ነው ብለን እየተናገርን ያለ ነው። ስለዚህ የሚመለሱት ተጫዋቾች ወደ ሜዳ መግባት ይፈልጋሉ፣ መጫወት ይፈልጋሉ። እንደገና ደግሞ አሁንም እየተጫወቱ ያሉ ተጫዋቾችም ያንን አገልግሎት መስጠት ይፈልጋሉ። ስለዚህ ማይክል አርቴታ መልበሻ ቤቱ ሊቆጣጠር ይችላል እኔ ልሰለፍ በሚለው ጉዳይ ላይ በመልበሻ ቤቱ የተወሰኑ ችግሮች ሊያጋጥሙ ይችላሉ እና የተጫዋቾች ከጉዳት መመለስ የአርሰናል አስቸጋሪው ጊዜ እየጀመረ መምጣቱን የሚያሳይ ሊሆን ይችላል ብሎ በተለየ ሁኔታ ነገሩን ተመልክቶ አስተያየት ሰጥቷል። እና ይሄንን እንዴት እንመለከተዋለን የሚለው ላይ በተወሰነ መንገድ ብንነጋገርበት አሪፍ ይመስለኛል። አዎ፣ እንግዲህ የስኳዱ ስፋት የስኳድ ጥልቀት እና በስኳድ ጠንካራ መሆን የሚያመጣቸው ቻሌንጆች መካከል አንደኛው ይሄ ነው። መልበሻ ቤት ውስጥ ያለውን ፍላጎት እንዴት ማኔጅ ይደረጋል ነው። ምክንያቱም በጣም ትልልቅ የሚባል አቅም ያላቸው ጥሩ ጥሩ የሚባሉ ተጫዋቾች አርሰናል ቤት በብዛት አሉ። በየመጫወቻው ቦታዎች ላይ ጥሩ ጥሩ አማራጭ የሚባሉ ተጫዋቾች አሉት አርሰናል። እና አርቴታ ይሄንን እንዴት ያስተናግደዋል ኖርማል ሄዴክ ግን ደግሞ አሰልጣኞች ቢኖራቸው የሚመኙት አይነት ጫና ነው ይሄ አጥሮሽ ማንን ላስገባ ከሚለው ስሜት ይልቅ በስተውብሽ የእነዚህን ልጆች ፍላጎት እንዴት አስታርቄ ልሂድ የሚለው ነገር ነው ወሳኝ የሚሆነው። አንድ መርሳት የሌለብን የሚመስለኝ ነገር ባለፈው የውድድር ዓመት የአርቴታ ጉድለት የነበረው እነ አርን ስሎት የነበራቸውን ተጫዋቾች ቀይሮ የማስገባት አማራጭ አለመታደሉ ነበረ። ይህንን በአደባባይ በራሱ አንደበት የሰማነው ነገር ነው፣ አይደለም? አርቴታ የተናገረው አንስሎት እንዲዞር ሲል በጣም አሪፍ አሪፍ አማራጭ ተጫዋቾች አሉት። እኔ ደግሞ ለተጫዋቾች መቀየር ፈልጌ እንኳን ዞር ብዬ ሳይ ተቀያሪ ወንበር ላይ ያሉትን ተጫዋቾች ያን ያህል የሚያስመካ ነገር እጄ ላይ እንደሌለኝ እረዳለሁ ስለዚህ እሱ ተጫዋቾች ቀይሮ አስገብቶ የጨዋታውን ውጤት ይቀይራል፣ እኔ ተጫዋቾችን ቀይሬ አስገብቼ የጨዋታ ውጤት መቀየር እቸገራለሁ። እስኳዴ የእሱን ያህል የተሟላ አይደለም ምናምን ብለው ይናገር ነበር አርቴታ። ይህንን ይዘን አሁን መልበሻ ቤቱን ለመቆጣጠር ያስቸግረዋል የሚል ሩኒን ያሰጋው ነገር እኔን አያሰጋኝም። ለምን አያሰጋህም ብቲ አብዛኞቹ የአርሰናል ተጫዋቾች አሁን ኮመን አምቢሽን አላቸው ብዬ ነው ማምነው። እኔ ኮመን አምቢሽን የሚባለው ነገር ምንድን ነው? የዘንድሮ የውድድር ዓመትን በመተጋገዝ የተሻለ ውጤት ማምጣት ነው። እስካሁንም እኮ ለምሳሌ አርሰናል የተጎዱ ተጫዋቾች ነበሩት እንጂ በስኳድ እኮ መሰለፍ የሚገባቸው ልጆች እኮ ብዙ አሉ። ብታሰልፊያቸው ምንም የማያጎሉ ተጫዋቾች እኮ አሉ። አሁን ስኬሊን ብታሰልፊው ምንም አያጎል። የትኛውም ሌላ ክለብ ላይ ቢሆን ይህ ልጅ የመጀመሪያ ተሰላፊ ሊሆን ይችላል ግን በካላፊ ወሪ መበለጡን አምኖ የሚሰጠውን እድል በአግባቡ እየተጠቀመ ወይ ተቀይሮ ሲገባ ወይ በአንዳንድ ውድድሮች ላይ የመጀመሪያ ተሰላፊ ሲያረገው ስኬሊ ፐርፎርም ያደርጋል። ምንም አይነት ነገር አላየንም። አመል ላይ አንዳንድ ጥያቄዎች የሚነሱበት በተለይ ከእንግሊዝ ብሔራዊ ቡድን ጋር በተያዘ ምትው ተጫዋች ነው። አንደኛው ቤን ዋይት አይደለም። ቤን ዋይት ይኸው ለቲምበር እጁን ሰጥቷል። ቲምበር ነው አይደለም፣ ሬጉላርሊ አርሰናል ትልልቅ ጨዋታዎች ላይ የሚጠቀመው ተጫዋች ግን የተወሰነ ጨዋታ ላይ ደግሞ ሲያስገባት ትሰሚያለች ከዛ ካምፕ አካባቢ ያን ያህል የተጋነነ ጎልቶ የወጣ እንደ ቅሬታ እየተሰማ ላይክ ለምሳሌ ዩናይትድ ቤት እነ ጆሽዋ ዚርክዚ እነ ኮቢ ሜይኖ ይህንን ያነሳል መሰለፍ አለብን መጫወት አለብን አለማንጫ ነው ጊዜው ካልሆነ ሽጡን ካልሆነ አውሱን ሌላ ክለብ እንሂድ ምናምን አይነት ነገር ሰሚያለች ከአርሰናል ሳይድ ግን ምንም ነገር ያልሰማነው ለምንድን ነው ወይ ሊማኔጅ ስለተደረገ አይደለም ወይ እስካሁን እስካሁን ያልነበረ ነገር ከዚህ በኋላ ለምንድን ነው እንደሚኖረው የሰጋው ሩኒ አላቅም፣ ግን እንደ ስጋት የሚነሳ ነገር ነው። ብዙ ጊዜ አሁን አርሰናል ቤት በተለየ ሁኔታ እስካሁን ስላልተሰማ ነገሩ የሆነ ማኔጅ የሚደረግ ነገር ይመስል ይሆናል እንጂ ሌሎች ክለቦች ላይ እንደ ችግር የሚነሳ ነገር ነው። አሁን እንዳልኩች ነው፣ አሁን አርሰናል ላይ ነው ትኩረት አድርገን የምንነጋገረው። የተሰጋውም ለአርሰናል ነው አደለም? ከኢንተርናሽናል ብሬኩ በኋላ መልበሻ ቤቱን መቆጣጠር ያስቸግረዋል ነው አደለም? የሩኒ ቃል። እኔ ደግሞ እስካሁን መቆጣጠር በቻለበት መንገድ መቆጣጠር ይችላል ነው የተጫዋቾቹ። ሁለተኛ የማነሳው ምክንያት የተጫዋቾቹ አርሰናልን ሲቀላቀሉ የተቀበሉት ነገር አለ አንዳንዶቹ እኮ ስኳድ ፕሌየር መሆናቸው ነው አውቀውታል ይሁን ብለው ነው የገቡት እኮ ለምሳሌ ሞስክዌር አላሰለፍከኝም ብሎ ሊነጫነጭ ነው ዊልያም ሳሊባ እና ጋብርኤል ማጋለሽ ያሉ እኔ እንዴት የመጀመሪያ ተሰላፊ አልሆንም ሬጉላርሊ ወደ ሜዳ መግባት አለብኝ ይህንን እድል ማትሰጠኝ ከሆነ ምናምን ሌላ አይችልም ሂ አክሰፕትድ እዛ ከነበረበት ቫሌንሲያ ይልቅ እዚህ እንደነዚህ ያሉ እድሎችን መጠቀምን እመርጣለሁ ፈልጋለሁ ብሎ ነው የመጣው ሂንካፔን በተመሳሳይ አብዛኞቹ ተጫዋቾች ይህንን ተቀብለው ነው የመጡት። ለምሳሌ ማድዌኬን ብትወስድ ቦካዮሳካን አስቀምጦ የመጀመሪያ ተሰላፊነትን ለማግኘት እድሉ በጣም ጠባብ ነው ብሎ ነው የሚያስበው። ነገር ግን አሰልጣኙን አሳምናለሁ። መቼ ነው ማሳምነው? በሚሰጠኝ እድል። መቼ ነው ማሳምነው? ለምምድ በምንሰራበት ጊዜ ነው። ይህንን ልጅ ሬጉላርሊ ልጠቀምበት እችላለሁ ብሎ እንትል ስለዚህ፣ አሁን ለአሰልጣኞች ይሄ አሁን አርሰናል ቤት ያለውን ከሆነ በትክክል እስካሁን ያስተዋልነውን ነገር ከሆነ መነሻ የምናደርገው ሳምሪ አሰልጣኞች የሚመኙት ሲቹዌሽን አርቴታ እጅ ላይ ነው ያለው። የሚመኙት ሲቹዌሽን ማለምን ማለት ነው፣ አንድ ኮምፒቲሽን ፎር ፕሌስስ ማለት ነው። ራይት ባክ ቦታ ላይ ማን ይሰለፍ? ካላፊዮሪ ይሰለፍ? ማነው ነው ቤንዋይት ይሰለፍ ወይስ ቲምበር ይሰለፍ? ሌፍት ባክ ላይ ማን ይሰለፍ ካላፊሪ ይሁን ወይስ ደግሞ ስኬሊ ይሁን። ስኬሊና ና ካላፊዮሪ ናቸው መወዳደር ያለባቸው መፎካከር አለባቸው። የሁለቱ ለመሰለፍ መፎካከር ጠንካራውን አርሰናል እንድናይ ያደርገናል። ምክንያቱም ካላፊዮሪም ስኬሊን ማስቀመጥ ይፈልጋል፣ ስኬሊም ካላፊዮሪን ማስቀመጥ ይፈልጋል። ከዛ በኋላ አሰልጣኙ ጀጅ ነው የሚሆነው። ራይት ባክ ላይም ብትወጂ በተመሳሳይ ነው። ቲምበርን ለማስቀመጥ ቤን ዋይት መስራት መቻል አለበት። ፎር ግራንትድ መውሰድ አትችይም። እርግጠኛ ነኝ አይነካኝም የሚባል ነገር የለም። በደንብ ልትነኪ ትችያለሽ። እስካሁን ድረስ ከመቀመጥ ጋር ተያይዞ አንድ ተጫዋች ብቻ ነው ስሙ የተነሳው፣ በረኛው ብቻ ነው ካልሆነ ሌላ ቦታ ሊሂድ እንዴ ምናምን አይነት ነገር ያለ ሌላ ኬፓ ብቻ ነው ይህንን ያለው፣ እንጂ ሌሎች በሙሉ ምንም የተሰማ ነገር የለም። ስለዚህ አሁን ልክ ከኖቬምበሩ ኢንተርናሽናል ብሬክ በኋላ የሆነ የተለየ ነገር ይመጣል ብሎ ለማሰብ ፍንጭን መነሻ ማድረግ አለብን አይደል? ግን አሁን እናስብ፣ ለምሳሌ ካያ ሃቨርስ ተመለሰ፣ ጋብርኤል ሄሱስ ተመለሰ፣ እንደዚሁም ደግሞ ኦዲጋርድ ተመለሰ። እነዚህ በተለይ እነዚህ እነ ኖዲ ጋርድ ማዱዌኬ ምናምን ለቶተናሙ ጨዋታ ለመድረስ በጣም ከፍተኛ ፍላጎት አድርገው የሚሰሩ ናቸው። ግን ይህንን እንያዝና አንድ ነገር ልንገርሽ። አሁን ከአይሃበርስ ጋብርኤል ሄሱስ ከተመለሱ እዚህ ላይ ማናለ ቪክቶር ዮኮሬሽ አለ። ዮኮሬሽ በእነዚህ ሁሉ ጨዋታዎች ላይ እድል የነበረው ተጫዋች ነው፣ በእነዚህ መጎዳት ምክንያት። ስለዚህ እነዚህ ሲመጡ ጋብርኤል ሄሱስ ከአይሃበርስ እና የኮረሽ ከፍተኛ ትግል ያደረጉ ነው። እርስ በርሳቸው ሰውዬውን አሳምን ነው የመጀመሪያ ተሰላፊነትን ለመስጠት ቀላል አይሆንም። ለተጫዋቾቹ፣ ለአርቴታና ላርሰናል ግን በጣም ምርጥ ነው የሚሆነው ፖዘቲቭ ነገርም አለው። እንዲሁም ኔጌቲቭን ብቻ ማየት አለም። ኔጌቲቭ አልታየኝም። እንደው ኔጌቲቭ ለማየት የሚያበቃ ምንም ፍንጭ በሌለበት ከየት አምጥቼ ነው እውነቱን ነው። አሁን በቃ ይበጣበጣሉ እንዲሉ ይችላሉ። ምንም እንደዛ የመሰለ ፍላጎት ይኖራቸዋል፣ ግን ማሳመን አለባቸው ማሳመን አለባቸው። እሱ ደግሞ ፖዘቲቭ ነገር ነው። ኮምፒቲሽን ፎር ፕሌስ ወይም ለመሰለፍ በተጫዋቾች መካከል የሚደረግ ፉክክር ለአሰልጣኙ ትልቅ አድቫንቴጅ ነው። አንድ አሪፍ ምሳሌ የሚመስለኝ እኔ ማርቲን ኦዲጋርድ የተናገረው ነገር ነው ከመጎዳቱ በፊት ከመጎዳቱ በፊት የምናስታውስ ከሆነ ተከታታይ ሁለት ጨዋታዎች ላይ አንድ በሻምፒየንስ ሊግ አንድ ደግሞ በፕሪሚየር ሊግ በጣም የሚገርም። በቃ ብቃት ነበር እያሳየ ነበረው። በዚህ የውድድር አመት በተደጋጋሚ ተጎድቷል ግን ከመጎዳቱ ሁለት ጨዋታዎች እንደዚህ በጣም በቃ አንደኛው ጨዋታ ላይ እንደውም የጨዋታው ምርጥ ሁሉ ተብሎ ተመርጦ ነበር። እና ያኔ አስተያየት ሲሰጥ ተጠይቆ ራሱ ምንድን ነው በዚህ ልክ በቃ ራስን በጣም እንድትገልጥ ያደረገ እንዲህ አይነት መነሳሳት ውስጥ የከተተ አንተ ትንሽ ብትዳከም ሌላ ተጫዋች እንዳለ ስላወቅክ ነው ወይ የሚል እንደዚህ ተመሳሳይ ጥያቄ ተጠይቆ ነበር። አሁን ያለው እሱ በቃ ራሴ የመጫወት ፍላጎት ካለኝ እና ቦታዬን የማስከበር ፍላጎቱ ካለኝ በደንብ አድርጌ አገልግሎት መስጠት አለብኝ። ስለዚህ ያንን ነው ወደ ተግባር እየቀየህ ሊውጠው ይችላል አርቴታ። ለአርቴታ ልዘ ተመሳሳይ ምሳሌ የምሰጥሽ እኮ ሳካ ነው። ሳካ ተጎዳ፣ ከዛ ማድዌኬ በጣም አሪፍ ሆነ። ገብቶሻል አይደል? ከዛ አርቴታ ሲናገር ሳካ ራሱን እያተጋ ነው አለ። ራሱን እያተጋ ቶሎ ድኖ ወደ ሜዳ መመለስ፣ ከዛ በኋላ የሆነ አንድ የካራቦካፕ ምናምን ውድድር ላይ ኮች መግባት ፈልጋለሁ አለኛለ ኖርማሊ ሊገባ የሚመኝበት አይነት ጨዋታ እኮ አዘካን አንድ ሌት ሌሎች ጓደኞች ዘካን አንድ ሌት እኔ እረፍት ላይ አድርግ፣ ከዛ የበለጠ አቅም ስብስቤ እነዚህ ትልልቆቹ ጨዋታዎች ላይ ይመጣል ምናምን ነው ነው መጫወት ፈልጋለዋል ይሄ ዲማንድ ከሳካ ከራሱ ነው የመጣው፣ አለ ለምን ሲባል፣ ሳካ ራሱን ፕሩፍ ማድረግ ይፈልጋል። ገባሽ? የማድዌኬ እዛ ቦታ ላይ አውትሻይን ማድረግ። በዛው የሚቀጥል ከሆነ በሳካ መልፈስፈስ የሚታገዝ ከሆነ ከባድ ነው የሚሆነው። ስለዚህ ኦዲጋርድም እንዳለው ሳካም እንዳለው ለእኔ አሁን በልኩሽ መንገድ ነው የምረዳው፣ ሳምሪ እሺ፣ ስለዚህ ምንም ድምጻቸው የማይሰማ ልጆች ይበጣበጣሉ ና ልል አልችልም። አዎ፣ እና በቃ ሲሪየስ የሆነ ቻሌንጅ አሁን ያጋጥመዋል ከኢንተርናሽናል ብሬክ በኋላ ብሎ የተናገረው ሮኒ የራሱ አስተያየት ነው፣ ግን ደግሞ በዚህ መንገድም ደግሞ መታየት አለበት። በሮኒ ሀሳብ አንስማማም አንስማማም፣ በሮኒ ሀሳብ አንስማማም ነው። እሺ፣ አንስማማም አው የታየም ነገር የለም እንደውም ብዙ ፖዘቲቭ ነገር አንድ የሚጠቀሰው እነዚህ ተጫዋቾች መመለሳቸው በናፍቆት እየተጠበቀ ነው የሚገኘው እና አሁን ከዚህ ከኢንተርናሽናል ብሬክ በኋላ የጠራ ናቸው ማርቲን ኦዲጋርድ፣ ማዱኬ፣ ገብርኤል ማርቲኔሊ፣ ቪክቶሪዮ ኮረሽ ኢየሱስ እነዚህ እነዚህ ተጫዋቾች ይመለሳሉ ተብሎ እየተጠበቀ ነው። ከዛ በኋላ ደግሞ እስቲ የሚሆነውን እናያለን። ሌላ ከምናነሳቸው አጠር ያሉ ጉዳዮች መካከል አንደኛው ሊዮኔል ሜሲን የተመለከተ ነው። ሊዮኔል ሜሲ ሰሞኑን በጣም አጀንዳ ሆኗል። ትልልቅ መገናኛ ብዙሃኖችን በጣም ትኩረት የሰጧቸውን ሀሳቦች እያነሱ ነው የሚገኘው። በሁለት ምክንያት ነው። አንደኛው ብዙዎቹ አድማጮቻችን አይተውታል ብዬ የምገምተው የባርሴሎናን ኑ ካምፕን የጎበኘበት መንገድ ነው። ፎቶግራፎቹ ሶሻል ሚዲያ ላይ ሲዘዋወሩ ነበረ። እና በሌሊት በማታ ነው የጎበኘው። ያስታውቃል ፎቶግራፉ ማታ እንደሆነ የተነሳው እና ማንም የለም። ሊዮኔል ሜሲ ብቻውን ሜዳ ላይ ቆሞ የተለቀቁ ፎቶግራፎች ናቸው። እና ከዛ በኋላ ነው ሀሳቡ ወይንም ደግሞ የሰዎች አስተያየት መውጣት የጀመረው። አንደኛው ነገር ሊዮኔል ሜሲ ለማንም አላሳወቀም። ጸጥ ብሎ ሄዶ ነው በማታ ያንን ጉብኝት ያደረገው በወቅቱ የነበሩትም እዛ አካባቢ ላይ የሚጠብቁም ሊዮኔል ሜሲ መሆኑን ሲያውቁ ሌሎችን ማስፈቀድም መከልከልም አልቻሉም። አይችሉምም። ደግሞ በቃ በቀጥታ እሱ ገብቶ ጉብኝት እንዲያደርግ ፈቅደውለታል። ከዛ በኋላ ግን በባርሴሎና በኩል እኔም አውቅ ያለው ፈቅጃለሁ የሚል አይነት ሀሳብም ደግሞ አብሮ ተሰጠ ተብሎ ትልቅ ክርክር ነው የነበረው ምክንያቱም በባርሴሎና የነበረውን ቆይታ ሊዮኔል ሜሲ እናውቃለን፣ ግን ከባርሴሎና የወጣበት መንገድ ደግሞ ብዙ የሚያሳዝኑ ነገሮች አሉት። እሱም ደስተኛ አልነበረም፣ በፍጹም ከባርሴሎና መልቀቅም መውጣትም አይፈልግም ነበር። ያ እንዳይሆንም ደግሞ ራሱ ያደረጋቸው ጥረቶች እንዳሉ ያኔ ስናነሳ እንደነበር በደንብ አድርጌ ያስታውሳለሁ። ከደሞዝ መቀነስ ጀምሮ እንደገና የስንብቱ ጊዜ የነበረው እንባ፣ እነዚህ እነዚህ ነገሮች በሙሉ ይታወሱኛል። ና ፕሮፐር ፌርዌል ስላልነበረው እንኳን እሱ በጣም በጣም እና ግን በቃ የባርሴሎና ደጋፊዎችም አንድ የደስታ ሁኔታ ውስጥ ነበሩ። ሁለትም ደግሞ ሊዮኔል ሜሲ ወደ ባርሴሎና ለምንና እንዴት ተመለሰ? ለምንስ ደግሞ ይህንን ማድረግ አስፈለገው የሚልም ጥያቄ ተነስቶ ሶሻል ሚዲያ ላይ ውይይት ተከፍቶ እንደነበር አይተናል። ሌላኛው ጉዳይ ደግሞ አያስደስትም፣ ያስደስታል እኮ ስሜቱን በደንብ ያሳያል ብዬ ነው። ለባርሴሎና ያለውን ስሜት የኔ ብሎ የሚያስበው ባርሴሎናን መሆኑን ነው። ድንገት ተነስቶ ሄዶ ካምፕ ሊጎበኝ ሲወስን ምናምን ደስ ይላል። በውስጡ ባርሴሎና ምን ያህል ቦታ እንዳለው በሱ ቦታ በሱ ዘንድ ነው የሚያሳይ አድርጌ ምወስድ ሆኔ፣ በጣም በጣም እኔም የተረዳሁት እንደዛ ነው። እስካሁን ድረስ ለባርሴሎና ያለው ስሜት በጣም ጥልቅ። ለምሳሌ አሁን ውጭ ሀገር የሚኖረ ወንድም ካለሽ፣ ያ ውጭ ሀገር የሚኖረው ወንድምሽ ቤት ሲመጣ አንኳኩቶ ብቻ ወይም ቁልፍ ካለው ከፍቶ ብቻ እንደ መግባት አድርገሽ አስቡ። ከባድ ነው ላስገባው ሆም ፊሊንግ በቃ የኔ ነው ብሎ ነው የሚያስበው እንጂ አሁን ለሱም ለሌላም ሰው ኖርማል ፕሮሲጀር ኖሮ ሊዮኔል ሜሲ የሚባል ድሮ እኛ ጋ ጨዋቴ የነበረ ልጅ ካልጎበኘው ይላል። ቀጠሮ አስይዞ እንደዚህ እንዲታወቅ ሆኖ ምናምን ማድረጉ ይቻል ነበር። ግን እሱ ይህንን ነገር አልመረጠውም አልፈለገውም፣ ወይም የሚዲያውን አቴንሽን አልፈለገውም እንጂ ይሄ የመከልከል ነገር እኮ አይኖርም። አይ እንደዚያ አይኖርም፣ ሚዲያ አቴንሽኑን አልፈለገውም። እንደገና የእሱንም ደግሞ በበለጠ ሁኔታ ለባርሴሎና ያለውን ስሜ ናፍቆቱን ምናምን የሚያሳይ ይመስለኛል። እኔ ደግሞ የሊዮኔል ሜሲ እና የባርሴሎና የተለያዩበት መንገድ ላይ ቅሬታ ያለ የምንድን ነው የተሰጣጡት ነገር ቀላል አይደለም። ሜሲ ለባርሴሎና የሰጠው ነገር ባርሴሎና ለሊዮኔል ሜሲ የሰጠው ነገር ባርሴሎና ለሊዮኔል ሜሲ የሰጠው በእኔ ግምት ማደግን ነው እኮ የማደግ ውስንነት ነበረበት ሊዮኔል ሜሲ አርጀንቲና ያሉ ክለቦች ተጠይቀዋል ሌሎች አውሮፓ ያሉ ክለቦች ተጠይቀዋል መጨረሻ ላይ ባርሴሎና ነው የእሱን የህክምና ወጪ ይሸፍናል ነው እና እሱ ደግሞ ለእኔ ይጫወታል የሚለውን ስምምነት ናፕኪን ላይ የፈረመለት ባርሴሎና ነው ስለዚህ በወቅቱ የተጫዋቹ ወይም የሊዮኔል ሜሲ አባትና እናት ለልጃቸው ህክምና መሸፈን የማይችሉበትን አቅም የሰጣቸው ባርሴሎና ነው። ህይወትን የሰጠው ማደግን የሰጠው ምልሽ ለዛ ነው። ከዛ ባርሳ ቴኬር አረገው። የልጁን የእድገቱ ውስንነት የሆርሞናል እንትን ነበር፣ ችግር ነበር። ስለዚህ እሱ ታከመና ሊዮኔል ሜሲ አድጎ አሁን የምናውቀው ሊዮኔል ሜሲ ተፈጠረ ማለት ነው። ይህንን መቼም ቢሆን ሊረሳው አይችልም። ግን ደግሞ ባርሴሎናን ቢሆን በሊዮኔል ሜሲ ያገኘው ክብር ደግሞ ቀላል የሚባል አይደለም። እንኳን አደረኩት የምትዩ አይነት ነገር እንኳን ኔ የሆነ የምትይው ነው። እንዲህ ባለ መንገድ የተሳሰረው የሁለቱ ነገር በተለያዩበት መንገድ ባይለያዩ ደስ ይለኝ ነበር። ድብልቅልቅ ያለ ፌርዌል ቢኖረው ስንብት ቢኖረው ተደግሶ ቢሸኝ ካምፕኑ ላይ ተጫዋች አዲስ ተጫዋች ሲያስፈርሙ አቀባበል እንዳለ ሁሉ ሽኝት ላይ ደግሞ ለሊዮኔል ሜሲ የተለየ ነገር መሆን አለበት። በነገራችን ላይ አሁን ያንን እኮ ፕላን ያደርጋሉ። ምናልባት ካምፕኑ ተመርቆ አገልግሎት ምናምን ሲጀምር እኮ የሊዮኔል ሜሲን በክብር አሰናብቶ ወይም አክብሮ የመሸኘት ነገር እኮ ይኖራቸዋል እና እንኳክቶ መግባቱ ደስ ይላል። አዎ በጣም አሪፍ ነው። ይሄ አንድ ትልቅ ነ ደግሞ ትኩረት የሳበ ነበረ ሶሻል ሚዲያ ላይ። ከዛ ደግሞ አንጎላ መጣች፣ ከዛ ደግሞ እንደገና አንጎላ። ይሄ ለነገሩ ፕላንድ የተደረገ ነው። ከዚህም በፊት መረጃዎቹ ሲወጡ አይቻቸው ነበረ። ግን አሁን ከኖቬምበር አስራ አንድ ጀምሮ የአንጎላ ኢንዲፔንደንስ ዴይ ይከበራል። ከፖርቹጋል አዎ፣ ከፖርቹጋል አገዛዝ ነጻ ሀምሳ ግን አንተ በጣም ትንሽ ጎረምሳ ሀገር ናት እና ያ ይከበራል። ያ በሚከበርበት ጊዜ አንድም የአርጀንቲና ብሔራዊ ቡድን እና የአንጎላ ብሔራዊ ቡድን ይህ ሰሌብሬት ለማድረግ ይህንን የነጻነት ቀን ይጫወታሉ ከክርስቲያኖ ሀገር ከክርስቲያኖ ሮናልዶ ሀገር ነጻ ወጣችበትን ነጻ ወጣችበትን ከሊዮኔል ሜሲ ሀገር ጋር ስታሳልፍ ነው እና የአንጎላ እግር ኳስ ፌዴሬሽንም ደግሞ ለ ለዚሁ ጉዳይ 13 ሚሊዮን ዶላር ለሜሲ እና እንደዚሁም ደግሞ ለቲሜቱ በአጠቃላይ ከፍሏል ተብሎ እየተገለጸ ነው የሚገኘው። በጣም ወደ አንጎላ መጥተው እዛ ጊዜ እንዲያሳልፉ በጣም ትልቅም ደግሞ አይን የሚስብ ነገር ነው። አሁን የአንጎላን ኢንዲፐንደንስ ዴይ ሊዮኔል ሜሲ ባይመጣበት ኖሮ ምን ያክል ትኩረት ይሰጠዋል የሚለው ሌላ ነገር ነው። ግን እዛ ላይ በጣም ትኩረት አድርገው እየሰሩ ነው የሚገኘው። ከዛ በተጨማሪ ግን በአንጎላ በኩል በአርጀንቲና በኩል የተወሰኑ ተጫዋቾች ሶስት ተጫዋቾች እዚህ የወዳጅነት ጨዋታ ላይ መሰለፍ የማይችሉበት እድል እንዳለ ተገልጿል። ምክንያቱ ደግሞ ይሄ የቢጫ ወባ ቫክሲን ያስፈልጋል። ያንን ማሟላት ስላልቻሉ ከቡድን ውጭ ሆነዋል። ከዛ በተጨማሪ ግን ሌሎች ደግሞ በጉዳት ምክንያት አራት ተጫዋቾች አይኖሩም። ሌሎቹ ሜሲ ግን ሜሲ ከሌለማ እንዴት እና በጣም ሀብታም ናል ማድናላት ምናምን አለ። አዎ እና ከኖቬምበር አስራ አንድ ጀምሮ ነው እየተከበረ የሚገኘው። እና ዛሬ ደግሞ እንግዲህ ይሄ ትልቅ ስነ ስርዓት ይጠበቃል በአስራ ሶስት ማለት በአስራ ሶስት ኢትዮጵያ ማንን ልታስመጣ ነበር? በአንድ ወቅት ወደዚህ ለምን ልንጫውት ምን ሆነንኛ? ነው ሌላ ኢንዲፔንደንስ ምናምን አንድ ለብዬ ነው ቢሆን አንድ ትልቅ ዕድል ተፈጥሮ ነበር። ፔሌ እዚህ ሊመጣ የነበረበት ታሪኳን እንዳላዛንፍ ቆይ ግድ የለም ጠይቄ በመጣ ይሻለኛል እንጂ። ፔሌ ሊመጣ ተብሎ የሆነ ሰው ነው የከለከለው። እና ፔሌ ያኔ መቶ ቢሆን ኖሮ ኳሳችን ይቀየር ነበር ብሎ የሚያምኑ ሰዎች አለዋል። በእውነት ደግሞ ክፍያውም ያን ያህል ገና ብዙ አልነበረም የፔሌ እና አጠቃላይ መጥተው እዚህ እንዲጫወቱ ማለት ነው። እሺ ግን በአንጎላ ግን በቃ የተለየ ዝግጅት ነው አሁን እየተደረገ ያለው እንደውም ቅድም ያልኩት ነገር ዛሬ ነው የሚደርሱት ወደ አንጎላ። የአርጀንቲና ተጫዋቾች ወደ አንጎላ ዛሬ ይደርሳሉ ተብሏል። ይህም ትልቅ ትኩረት የሳበ ነገር ነው ለማለት ነው። በጣም እናመሰግናለን ሳምሪ። እንደዚሁ ደግሞ አድማጮቻችንን ሁላችሁንም ክብረት ይስጥልን እንላለን። በያላችሁበት የአማረ ዕለተ ሐሙስ እንዲሆንላችሁም እንመኛለን። ኢትዮጵያ ለዘለዓለም ትኖር።